ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታ የደረሳችሁ አድማጮቻችን፣ ተመልካቾቻችን፣ ለዛሬ የሐሙስ ረፋድ ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማችኋለሁ። በቅድሚያም አርዕስቶቹን፦ ጋሳይ ቀጠና ውጊያዎች ተደርጓል። ሲማዳ ከተማ የመከላከያ ካምፕ ላይ የደረሰው ጥቃት በርካታ ጉዳት ማስተናገዱ ነው የተሰማው። ይህ መረጃ ይዣለሁ ሊሞ ከምከም ቀጠና ለሰባት ቀን የቀጠለ ውጊያ መኖሩንም መረጃ አለኝ። ደብረ ኤልያስ ቦክሰማ በተባለው ቦታ በተደረገው ውጊያ ከባድ ጉዳት ደርሷል። ክንፌ ዘገላ በተደረገው ውጊያም ያለቀው ሰራዊት ቁጥር በጣም እጅግ የትየለሌ ነው ተብሏል። ደጋ ዳሞት እንዲሁም ደቡብ ጎንደር ውጊያዎች ተደርጓል። የዚህ አካባቢ ውጊያዎችም ምን እንደሚመስሉ የመቀሌ ውጥረትና የአብይ አህመድ ጥይትን ስፖርት ልናደርግ ነው የሚል አምቦ አካባቢ በአምቦ በቅርብ ርቀት ያለውን ጥ ፋብሪካ ጎብኝቷል። ይህንንም ለማየት እንሞክራለን። አድማጮቻችን፣ ተመልካቾቻችን እነዚህን እና ሌሎች የግንባር መረጃዎችን ሳሰማችሁ ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህን እና ሌሎች መረጃዎችን ማከታተል ችላላችሁ። ቀጥታ ወደ መረጃዎች ነው የማልፈው በአማራ ክልል እንግዲህ የቀጠለው ጦርነት አሁንም ተጠራክሮ ቀጥሏል። እስከ የካቲት ሰላሳ ከፍተኛ ዘመቻ አድርገን ቀበሌና አካባቢዎችን እግር እንተክላለን የሚል ዘመቻ ነው። በርካታ ወታደሮች ዋጋ እንዲከፍሉ ያደረጋቸው፣ አንዳንድ ቦታዎች ላይ ፋኖች የአጸፋ እርምጃ ወስዷል። አንዳንድ ቦታዎች ላይ መከላከያ የፋኖ ቀጠናዎችን ከበባ ለማድረግ በእውር ድንብር የገባው መልሶ የተከበበበት ሁኔታ ነው ያለው። ብቻ እንደ አጠቃላይ ከባድ ዋጋ ተከፍሎበታል። የደፈጣ ውጊያዎች እዚህ ላይ ሚና ተጫውቷል። መንግስት አለኝ የሚለውን የረጅም ርቀት መካናይዝዶችን በብዛት ተጠቅሟል። ጀረና ሳይቀር በዚህ ውጊያ እንደተጠቀመን የተገለጸው በአማራ ክልል ሰሞኑን እንግዲህ ከባድ ውጊያ ሲደረግበት የነበረው የጋሳይ ቀጠና በተመለከተ ደቡብ ጎንደር ጋሳይ በተደረገው ውጊያ በመንግስት ወታደሮች ላይ ጉዳት ደርሷል። በዚህ ውጊያ የሻለቃ መሪ የፋኖ ሻለቃ መሪ ተሰውቷል። በርካቶችን ከሸኘ በኋላ ነው እንግዲህ የተሰዋው ተብሏል። የፋኖ መሪዎችም እንግዲህ መስዋዕትነትን ከፍሏል። ውጊያ ውስጥ ገብቶ በማስተባበርና በማዋጋት ሂደት ከፍተኛ ሚና የነበራቸው አንድ የሻለቃ መሪ በዚህ ቀጠና መሰዋቱ ተሰምቷል። ሲማዳ ከተማ መከላከያ ካምፕ ላይ በደረሰው ጥቃት ጉዳት ደርሶባቸዋል። በተመሳሳይ መና መቀጠዋ የገባው ጦር የወጣ የለም ነው የተባለው። አብርሃም ዋልካ በተባለው ቦታ ላይ ነው እንግዲህ አንድ የዲሽካ ተኳሽ ብቻ ነው የወጣው ተብሏል። መገናኛ ሬዲዮ፣ የቡድን መሳሪያ፣ የነፍስ ወከፍ መሳሪያ ፋኖ ተቆጣጥሯል። ከደብረ ታቦር ከክምር ድንጋይ የገባ ጦር አልቆ ነው ነው የተባለው። እንግዲህ እጅግ በጣም የሚገርም ነው። መናመቀጠዋ አካባቢ የተደረገው ውጊያ በጣም ዘግናኝ እንደነበረ ነው የተገለጸው። የገባ ጦር አንድ ማልወጣ አንድ የዲሽቃ ተኳሽ ብቻ ማውጣቱ ነው የመረጃ ምንጮች መረጃን እየሰጡን ያሉ። ፋኖ በዚህ ውጊያ በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንደተቆጣጠረም ተገልጿል። በሌላ መረጃ ሊሞ ከምከም ቀጠናም ለሰባት ቀን የቀጠለ ውጊያ ተደርጓል። በዚህ ቀጠና መንግስት አራት ክፍለ ጦር ነው እንግዲህ ያስገባው ተብሏል። በርካቶች ቁስለኛና ሞት ሆኗል የተባለው። ሌላው ደብረ ኤልያስ ቦክሰማ በተባለው ውጊያ ተደርጓል። አስር መከላከያ ተገሏል። ዛሬ ደብረ ኤልያስ ውጥረት እንዳለ የተገለጸው፣ ይህ የሚሆንበት ዋናው ትልቁ ምክንያት እነዚህ መከላከያዎች በመገደላቸው ኃይል ጨምሮ ነው። ተጨማሪ ኃይል እዚህ ቦታ ላይ ለማምጣት የተፈለገ ተብሏል። ምናልባት ባልተወሰነ ሰዓት ውጊያ ሊጀመር ይችላል የሚሉ የመረጃ ምንጮች መረጃን ሰጥተውናል በአማራ ክልል ልዩ ኃይል አጅቦ ሲንቀሳቀሱ የነበሩት እንግዲህ ወደ ሀምሳ ተሽከርካሪዎች እገታ ደርሶባቸው እንደነበረን የተገለጸው እጅግ በጣም የሚገር ከደብረ ታቦር ወደ ሆርታ ዋጂ በተባለው ቦታ ላይ ነው እንግዲህ አምሳ መኪና የታገተው ማምሻ ላይ እንግዲህ አምሳ አምሳ ሺህ ብር ከፍሎ ሾፌሮቹ ተለቋል ነው የተባለው አድማጮቻችን ተመልካቾቻችን የመኪናዎች መታገት እና ሾፌሮች ሀምሳ ሀምሳ ሺህ መክፈል ሳይሆን አጃቢው የአማራ ክልል ልዩ ኃይል እንደሆነ የተገለጸው ወይም አድማ ብተና ነገሩ ወዴት ወዴት ነው የሚልም ያስብላል። ልዩ ኃይሉ ወይም አድማ ብተናው አጅቦ ሲንቀሳቀስ የነበረው መኪና ሲታገት ልዩ ኃይሎቹ ወዴት ነው የሄዱ? ወይስ አጋችው ራሱ ነው? እንግዲህ በእንደዚህ አይነት ሁኔታ ፋኖቹ እንዲህ አይነት ስህተት እየሰሩ ነው፣ እገታ እየሰሩ ነው፣ ህዝብን እየዘረፉ ነው እያሉ የፋኖን ስም በዚህ አይነት መልክ ያጠለሻሉ። በቀን በብርሃን በፀሐይ እንዲህ አይነት ስህተት እየሰሩ ራሳቸው አግቶ ገንዘብ እየተቀበሉ እየለቀቁ በራሳቸው ኃይል እየታጀበ እያለ አጃቢዎቹ የት እንደደረሱ ሳይታወቁ ሾፌሮቹ በዚህን ያክል ልክ ገንዘብ ከፍሎ ወጥቷል። ወደ ሀምሳ መኪና ቀላል መኪና አይደለም። እጅግ በጣም የሚገርም ነው። እንግዲህ አማራ ክልል ላይ እየተደረገ ያለው ድራማ እጅግ በጣም ያሳዝናል። ዞሮ ዞሮ ህዝቡ ዋጋ እየከፈለ ይገኛል ማለት ነው። መንግስት በአማራ ክልል ላይ አሁን የሚያደርገውን ጦርነትን ተከትሎ በጭራሽ ተቃዋሚ ኃይሎች እንደነ ፋኖ የመሳሰሉ ወደ ስልጣኑ እንዳይመጡ ከማድረግ በዘለለ ምንም አይነት ለሲቪሊያን ህዝብ ያማከለ እና ለሲቪላውያን ህዝብ የቆመ መንግስት እንዳልሆነ በቂ ማሳያ ነው። ስልጣኑን ብቻ ለመጠበቅ ነው። ፋኖዎቹ ወደ ስልጣኑ ብቻ እንዳይሄዱ እዛው አማራ ክልል ላይ እየነደደ ያለው እሳት እዛው እንዲጠፋ በአየርም በከባድ መሳሪያም በእግረኛ ሰራዊትም ርብርብ እንዲደረግ እየተደረገ ያለው አንዱ ይሄ ነው። ከዚህ ውጭ ህብረተሰቡን ያማከለ ህብረተሰቡን ያካተተ ለህብረተሰቡ የተቆረቆረ መንግስት እንዳልሆነ በትክክል የተረዳንበት ሁኔታ ነው ያለው በአሁኑ ሰዓት። ምክንያቱም ሆነ ብሎ የሚሰሩ ወንጀሎች ይሄንን ተቃዋሚ ኃይል ትጥቅ ትግል ያነሳውን ፋኖን ስም የሚያጠፋ ና ከህዝብ የሚለየው ነገር ብቻ ለመስራት ነው እንጂ ይሄ ነገር ህዝብን ይጎዳል። ይሄ ነገር ህዝብን ይጠቅማል፣ ይሄ ነገር ለህዝብ ይበጃል፣ ይሄ ነገር ለህዝብ አይበጅም የሚባለው ነገር በጭራሽ እየታየ አይደለም። በሌላ መረጃ ክንፍ ዘገላ በተደረገው ውጊያ ሀምሳ አምስት የመንግስት ወታደሮች ሞትና ቁስለኛ ሆኗል። ከባሶ ሊበን ወገራ የሚያስገቡ እንግዲህ ከበለሳ ና ከወገራ የሚያስገባው መንገድ በፋኖ ቀድሞ በመያዙ ነው ይሄ ክንፌ ዘገላ በተደረገው ውጊያ ሀምሳ አምስት ወታደሮች ዋጋ የከፈሉት እነሱ ጉዞ ላይ ያሉ። ከበለሳ እና ከወገራ የሚያስገባው መንገድ በአንዶቹ መረጃ ደርሷቸው አስቀድሞ ብሎክ አድርጎታል። ይህንን መንገድ ይህንን መንገድ በደፈጠና ሸፍኖታል። እንግዲህ መጥቶ ቀለበት ውስጥ ሲገባ ውጊያ ጀመሩ። ሀምሳ አምስት የመንግስት ወታደሮች ሞትና ቁስለኛ መሆናቸውን የተሰማው ሌላው በኦሮሚያ ክልል በወለጋ ጃልሰኝን አጅቦ ሲሄዱ የነበሩት እንግዲህ ባለፈው መቶ አስራ አምስት የኮማንዶ እና አየር ወለድ መከላከያ ሞትና ቁስለኛ ሆነዋል። አንዳንድ የመረጃ ምንጮች ጃልሰኝን ቆስሏል እያሉ ይገኛሉ። ግን ከአካባቢ የሚወጡ መረጃ ምንጮች ጃልሰኝ መትረፉን የተሰማው። የመከላከያ አዛዦች እዛ አካባቢ ላይ ያሉት እንግዲህ ያለቀ ኃይል አልቆ ጃልሰኝን ይዛቸው ውጡ የሚል ትዕዛዝ ነበር በወቅቱ የተላለፈው። ጃልሰኝ እንግዲህ በፊት ሲቆጣጠራቸውና ውጊያ ሲያደርግባቸው የነበረው አካባቢ ሄደው ፕሮፓጋንዳ እንዲሰራ ነበር አጅቦት ይዞት ሲሄዱ የነበሩ። ጃልሰኝ ማለት አሁን ባለስልጣን ባለስልጣን ነው፣ ሹመት አግኝቷል በኦሮሚያ ክልል። እዛ ቦታ ሄዶ ህዝቡን ለመቀስቀስ ነው ዋና አላማቸው። ምክንያቱም የሀገሩን ሰርዶ በሀገሩ በሬ እንደተባለው ጃልሰኝ አሁን ወደ መንግስት ገብቶ ስልጣን አግኝቶ በሰላማዊ መንገድ እየሰራ ከመንግስት ጋር መሆኑን አካባቢ ላይ ላሉት ታጣቂዎች ቅስቀሳ እንዲያደርግና ለማህበረሰቡ ወይም ደግሞ ለታጣቂ ቤተሰቦች መልእክት እንዲተላለፍ ይሄንን ፕሮፓጋንዳ ለመስራት ነበር ወደዛ ሲሄድ የነበረው። እነ ጃል መሮ ቀድሞ መረጃ ስለደረሳቸው ማንገል ላይ ጠብቆ ይሄንን አጃቢ የተባለውን ኮማንዶ እና አየር ወለድ እግረኛ መከላከያዎችን ዋጋ አስከፍሏል። አንድ መቶ አስራ አምስት ሰው ሞትና ቁስለኛ እንደሆነ በርካታ የቡድን መስተራዎች ኦኔግ እንደወሰደ የተገለጸበት ሁኔታ ነው ያለው። ጃልሰኚ ለጥቂት እንደተረፈ ነው እንግዲህ መረጃዎች የሚጠቁሙት። ይሄ እንግዲህ መረጃ እጅግ በጣም የሚገርም ታሪክ ነው። እንግዲህ ኦኔግ አድርጎ የማያውቀውን ስራ ሰርቷል ማለት ነው። በሌላ መረጃ አማራ ክልል ደጋ ዳሞት ለሊቱን ደፈጣ ጥቃት ተፈጽሟል። ውሻ ጥርስና ጋላ ካብ የሚባል አካባቢ ነው እንግዲህ ወደ ደንበጫ ከደጋ ዳሞት ወደ ደንበጫ ሲሄድ የነበረው መከላከያ ላይ አንዶቹ አሁኑ ደፈጣ ይሰሩ ደፈጣ እንግዲህ ቀድሞ የሚደርስ መረጃ ነው። ቀድሞ በሚደርስ መረጃ አንድ ጠላት ኃይል ከየት ተነስቶ የት እንደሚሄድ በሚሄደው የጠላት ኃይል ላይ ለደፈጣ አመቺ የሆኑ ስትራቴጂክ የሆኑ ቦታዎች የት ናቸው፣ ጥናት ተደርጎ በፍጥነት ድምፅን ሳያሰሙ ኮሽታን እና ብልጭታን ሳያሳዩ የሚደረግ የውጊያ ስልት ነው። የደፈጣ ባኖዎቹ ይህንን ደፈጣ ሰርተው እንግዲህ በጣም በሚገርም ታሪክ ሰርቷል ተብሏል። ደቡብ ጎንደር ጋይንት ቀጠና ሳሊ ማርያም ቤት ድረስ እንግዲህ ውጊያ ተደርጓል። ዛጎች ጎብ ጎብ ከባድ ውጊያ ነው የተደረገው። ይሄንን ውጊያ ሚሊሻ በብዛት ይገኝበታል ነው የተባለ። አሁን እንግዲህ የፊት ተሰላፊ እና ፈላጅ ቆራጭ ሚሊሻ ሆኗል። አብዛኛው ቦታውን ሚሊሻ ነው ሸፍኖ እየሰራ የሚገኘው። በእነዚህ ቀጠናዎች ላይም ከሰባት ወረዳ የተውጣጣ ሚሊሻ ነው እንግዲህ ውጊያ ሲያደርግ የነበረው። ሚሊሻውን በብዛት ገብቷል። ኅብረተሰቡ ግብር በሚገብርበት ጊዜ የሚሊሻ ገንዘብ አብሮ ይመጣል፣ ገቢ ይደረጋል። ያንን እየወሰዱ እንግዲህ እየበሉ እየጠጡ፣ የኪስ ገንዘብም እየተሰጣቸው ስለሆነ በብዛት ውጊያ ላይ ተሳትፏል። ሌላው ረበርቻችን በአምቦ ከተማ በቅርብ ርቀት የሚገኘውን ጥይት ፋብሪካ ላይ የተገኙት አብይ አህመድ የክላሽ፣ የመተረየስ፣ የታንክ የመርፍ ጥይት የራሳችንን ችልን ለውጭ ገባ ኤክስፖርት እያደረግን ነው ብሏል። ይሄ ጥይት ፋብሪካ በደርግ ዘመን የተቋቋመ ፋብሪካ ነው። ከዛም በኋላ እንግዲህ ዲሳት ተደርጎለት ብልጽግና አንቀሳቅሶታል ይመስለናል በርካታ ጥይቶች የሚመረቱበት የክላሽ የመትረየስ እና የዲሽካ ጥይትንም ተመልክተናል። የመድፍና የታንክ ጥይቶችም እየተመረተ ይገኛል። በተተኳሽ ራሳችን ችለን ወደ ውጭ የክስፖርት እያደረገ ነው ብሏል። እንደ ስንዴው እንግዲህ ይሄንን ይመስላል። አድማጮቻችን አብይ አህመድ ይሄንን ትላንትና ሄዶ ጎብኝቷል። እዛ ፎቶግራፍ ተነስቷል። ጥይት በሽ ነው ብሏል። ሌላው አድማጮቻችን መቀሌ ትላንትና ስብሰባ ነበር። ሰላሳ ሶስት ቀበሌ የተወጣጣ ህዝብ ነው እንግዲህ ስብሰባ ያደረገው ስብሰባውን የመራው ጆን መድን ናቸው አንተን አይደለም የምንፈልገው ብለውት ተሰብሳቢዎቹ ውርጅብኝ አውርደውበታል ተብሏል በሽሬ የወርቅ ዘረፋውም አሁንም ተጠናክሮ ቀጥሏል ውጥረት አስነስቷል በጀነራል ታደሰ ወረደ እና የሚመራው ቡድን እና ለማስቆም ሄደው ነበር እዚህ ቦታ ላይ የምግቤ ሀይል ከልክሏል ጀነራል ምግቤ ነው እዛ አካባቢ ላይ ያለው ጀነራል ታደሰ ወረደ ደግሞ ከመቀሌ አካባቢ ሄዶ ለመከልከል ነው ሄደው። ማግባባት የለም ወይ ሰራዊት እዚህ የለም ወይ ምን ነው ከመቀሌ ድረስ ሰራዊት አመጣችሁ ብሎ አሹፎበታል ነው የሚባለው። ጀነራል ምግበ እንግዲህ ታደሰ ወረደ እና ጀነራል ምግበ መካከል ውጥረት ነግሷል። ወደ ቤተሰብ የሄዱትንም ታጣቂዎች እንደውም ወደ ቤተሰብ የተሸኙትንም ዳግም ጥሪ እየተደረገላቸው የክተት አዋጅ በትግራይ ታውጇል። ለምን አስቸኳይ ጉዳይ እንዳስፈለገ ባናውቅም ቤተሰብ የሄዱትም ጥሪ ተደርጎላቸዋል ተብሏል። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እንገናኛለን። መልካም ጊዜ።